በጉባ ሰማይ ስር ታትሞ የሚገኘው የኢትዮጵያ ታላቁ የህዳሴ ግድብ የመላው ኢትዮጵያውያን የጋራ ታሪክና አሻራ ነው። በዚህ የጋራ ታሪክ በሆነው የግድብ ግንባታ ሂደት ታዲያ ሁሉም የነበረውን ቁጭት ለመወጣት እንዲችል የራሱን ድጋፍ በማድረግ አሻራውን አኖሮበታል። በጅቡቲ የሚገኙ ኢትዮጵያውያንም የግድቡ ግንባታ ከተጀመረ አንስቶ ድጋፉ ሲያደርግ የቆዩ ሲሆን የታላቁ ህዳሴ ግድብ ግንባታ ሁላችንንም አንድ ያደረገ የጋራ ማንነታችን ጭምር ሆኗል ይላሉ። ህዳሴ ግድብ ማለት ከአንደኛ ከአፍሪካ አንደኛ ነው፣ ስማችንም ከፍ ያደርጋል። ሁለተኛ ደግሞ ይሄ አሻራችን ትናንትና ምናልባት አባቶቻችን አክሱም ሰርተው ሊሆን ይችላሉ፣ ላሊበላ ሰርተው ሊሆን ይችላሉ፣ ሌሎች ሰርተው ሊሆን ይችላሉ። እኛ ደግሞ በትውልዳችን የኢትዮጵያ ህዳሴ ግድብ ሰርተናል እንድንል የሚያደርግ ስለሆነ እዚጋ ያለው የጅቡቲ ነዋሪ ከመጀመሪያ ጀምሮ በግልም እንደ እንደ ኮሚኒቲም ያው የገዛው የነበረው ነውና እንደ ማህበረሰቡ አንድ ያደረገ ያው በኢትዮጵያም በጅቡቲም አንድ ያደረገ ተቋም ነው። የኢትዮጵያ አዳሴ ግድብ በእውነቱ ከተጀመረ ጊዜ ጀምሮ ጅቡቲ ከየትኛውም ዲያስፖራ በውጭ ሀገራት ካሉት አንደኛ ናት ቢባል አለማጋነን ነው። ይህንንም ሰርተፍኬት ተቀብለናል። እኔም ደግሞ በኮሚኒቲ ውስጥ ስራ አስፈጻሚ ኮሚቴ ውስጥ አባል ነኝና በዚህም አመት እኛ ትልቅ ከፍተኛ አስተዋጽኦ አድርገናል። ከተጀመረ ጊዜ ጀምሮ ቦንድ በመግዛት እንዲሁም ደግሞ ከማህበረሰብ ከልዩ ልዩ በምንም አይነት ነገር ልዩነት ሳይኖር ሃይማኖት፣ ዘር፣ ሌላ ምክንያት ሳይሆን እስካሁን ድረስ ጅቡቲ ውስጥ ያለ ነው ኢትዮጵያውያንና ትውልደ ኢትዮጵያን ግንባር ቀደም አስተዋጽኦ እያደረግን እንገኛለን። በዚህ ረገድ በጣም ትልቅ ስራ እየሰራ ነው የጅቡቲ ማህበረሰብ። በኢኮኖሚ ዝቅተኛ ቢሆንም ለሀገሩ ጉዳይ ከማንም በላይ ተቆርቋሪ፣ በየጊዜው ሀገራዊ ጥሪዎች ሲመጡ የህዳሴ ግድብን ጨምሮ ማለት ነው በጣም ከፍተኛ አስተዋጽኦ የሚያደርጉ ናቸው። በቅርቡ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድብ ግንባታ ተጠናቆ ሪባን እንቆርጣለን የሚለው ብስራት በጅቡቲ ለሚኖሩ ኢትዮጵያውያንም ከፍተኛ ደስታን የፈጠረና ሌላ ህዳሴን የመሰለ ግዙፍ ፕሮጀክት ጀምረን ማጠናቀቅ የምንችልበትንም ተስፋ አሰንቆናል ብለዋል። ትልቅ ተስፋ ነው የተሰማን። እውነት እንኳንም አደረግን እንኳንም አስተዋጽኦ አደረግን እንኳንም ደከምን። ሌላም ከዚህ በኋላ አንድ ግድብ አይደለም ሶስት፣ አራት፣ ስድስት ግድቦች እንደምን ገነባ ትልቅ አቅም የፈጠርንበት ነው። እንደ ሀገርም የኮራንበት ታላቅ ኩራታችን ነው። እንደውም እንደ ህዝብ ደግሞ ህዝቡ አንድ የሆነበት ለአንድ ትልቅ አላማ አንድነቱን ያሳየበት ነው። አርማችን ነው። ምልክታችን ነው። ምኑን አንስቼ ምኑን ልተውልህ? ሁሉ ነገራችን ነው። ሁሉ ሁሉ የኢትዮጵያ መታደሻዋ ነች። በቃ ህዳሴ ማለት ታድሶ ለኢትዮጵያ ማለት ነው። ለኢትዮጵያችን እንደ ማንኛውም ኢትዮጵያዊ ከፍ ያለ ደስታ ይሰማኛል። ምክንያቱም የህዳሴ ግድብ የኢትዮጵያኖች አሻራ ነው። ሁላችን የሚወክል ፕሮጀክት ነው፣ ሀገራዊ ኩራትም ነው። ምክንያቱም ለዘመናት ሲፈስ የነበረው ወንዝን ገድቦ ለኤሌክትሪክም ለሌሎች ማህበራዊና ኢኮኖሚያዊ ጠቀሜታ እንዲውል ማድረግ በመቻላችን መቻላችን ብቻም አይደለም፣ ደግሞ በራሳችን ወጪ፣ በራሳችንም አቅም፣ በራሳችን እውቀት ትልቅና ግዙፍ አገራዊ ፕሮጀክት ለዚህ ደረጃ መድረሱና ኦልሞስት በመጠናቀቁ ሁላችንም ደስታ ነው የሚሰማኝ፣ እኔም ደስታ ነው የሚሰማኝ። በጅቡቲ የሚገኘው የኢትዮጵያ ሚሲዮንም የታላቁ የኢትዮጵያ ሕዳሴ ግድብን እውነታ በተለይም በጅቡቲ ለሚገኙ የሌሎች ሀገራት ኤምባሲዎችና ዲፕሎማቶች በማስረዳትና በማስተዋወቅም ከፍተኛ ስራ ሲሰራ ቆይቷል። የውጭ ኤምባሲዎችን ኃላፊዎችን እንዲሁም ደግሞ ጅቡቲ አመራሮችን በማግኘት ብዙ ጊዜ ለማስረዳት ሙከራ አድርገናል። በዚህም ምክንያት እኛ ብቻም ሳይሆን ጅቡቲዎችም በህዳሴው ግድብ ላይ ተሳትፎ አድርገዋል። በገንዘብም በሞራልም ከኛ ጎን ፕሮጀክቱንም በማስተዋወቅ ከኛ ጎን ተሰልፈዋል። የጅቡቲ ተቋማት፣ የጅቡቲ የወደብ ባለስልጣን የተለያዩ የጅቡቲ መንግስት አካላት የቦንድ ግዢ በመፈጸም በህዳሴው ግድብ ላይ አስተዋጽኦ አድርገዋል። የህዳሴው ግድብ እስኪጠናቀቅ ድረስም በጅቡቲ የሚገኘው የኢትዮጵያ ሚስዮንም ሆነ የኢትዮጵያ ኮሚኒቲ ድጋፋቸውን አጠናክረው በመቀጠል ግድቡ ፍሬ እንዲያፈራ እስከ መጨረሻው ድጋፍ እናደርጋለንም ብለዋል። ሙጥጥ እያደረግን እያዋጣ ነው፣ ወደፊትም እናዋጣለን። እግዚአብሔር ደግሞ ድል ይሰጠንና አንድ ቀን ደግሞ ሄደን እንመርቃለን በቅርብ እኛም ሚስዮኑም እዚህ ያሉ ኢትዮጵያኖች የቦንድ ግዢ የቦንድ ስጦታ በመለገስ ህዳሴ ግድብ እንዲጠናቀቅ የበኩላችን አስተዋጽኦ እያደረ እንገናኛለን በማንኛውም ጊዜ በማንኛውም ሁኔታና አይነት ድጋፍ ለማድረግ ሁሌም ሲሆንም ዝግጁ ነው እዚህም ያለው ህብረተሰብ ሀገሩ ወዳድ ለሀገሩ ማበርከት የሚገባውን ነገር በሁሉም በተጠየቁት ጉዳዮች ላይ አስተዋጽኦ እያደረጉ የመጡበት ሁኔታ ነው ያለው ህዳሴ ግድብ ሌሎች ሀገራዊ ጉዳዮች በጅቡቲ ማህበረሰብ ዘንድ ትልቅ ጉዳይ ስለሆነ ከማንም በላይ ተቆርቋሪ ሆኖ ሁሉም ያለውን ኮንትሪቢዩት አድርጎ ከኤምባሲ ጋር በመተባበር ከፍተኛ በየአመቱ ከፍተኛ የቦንድ ግዢ ይደረጋል። ስለዚህ የህዳሴ ግድብን እስከ መጨረሻው ድረስ እስከ ያልቅ ድረስ የእኛ እንደ ኤምባሲም እንደ ማህበረሰብም አስተዋጽኦ በጣም ከፍተኛ ነው።